አዎ አብረሽዬ በጣም ነው የተዋሸው። በእውነት በጣም ነው የተዋሸው፣ ምክንያቱም ልጅ ያንተ አይደለም። እስኪ የውሆዷ እንዴት እንደገፋና አቤላ እና ሩታ ትልቅ ነገር ነው የዋሹ። እውነት ለመናገር ያው ልጁ ያንተ አይደለም። ብዙ ነገር ተጠራጥራል። እውነት ነው ተጠራጠር፣ ጠርጥር። ዲኤንኤ ካለደረክ እንዳታምን፣ ምክንያቱም ልጅቷ ሆዷ አሁን የስድስት የሰባት ወር ነው። ሞልጇ እየደረሰ ይመስላል፣ እንደዚህ ተንገፍጥጣለች። ስለዚህ መጠርጠር በጣም ጥሩ ነገር ነው። አዎ በግልጽ በደንብ ጠይቅ፣ አባቱ ማን ነው ብለህ አጣራ እንዴ እሰይ እርፍ። አብረሽ ሌላ ህይወት ልጀምር ነው። ተጠራጥሬያታለው። ለምን ደበቀችኝ? አቤላ ደግሞ ቅጥላቅጥ እየተከተለ ተጠራጥሬዋለሁ። ልጁ የአቤላ ነው፣ እርግጠኛ ነኝ። እንዴ ደመቁ፣ እንዴት ነው ሆድሽ? ሆዲሽ በጣም ገፋ እኮ። ገና ያንድ ወር የሁለት ወር ነው ተብሎ ነበረ፣ ግን ሆዲሽ ትልቁ ነው አለኛ። መውለጃሽ ራሱ እየደረሰ ነው። እና ልጁ ያብረሽ አይደለም፣ ዲኤንኤ መመርመር አለበት። ኦ ማይ ጋድ። ለማንኛውም ነጻነት ወደ ገዳም፣ ሩታ ደግሞ ወደ አብረሽ ቤት ተመለሽ እየተባለች ነው። አልመለስም፣ የት እንዳለች አላውቅም፣ ተጠራጥሬያታለው እያለ ነው አብረሽ። አቤላ ነው ያስቀመጣት። የጋራ ሚስት ነው። እቤትህ አስገብተው በቃ ሚስት እንዳቦ እየጎጨጎጨ ነበር አቤላ። ለካ እየተካፈለ ነበረ፣ ሼር እያደረገ ነበር አቤላ። አቤላማ የሆነ ነገርማ አለው። ባል ባልሁን እኔ ነኝ፣ ባል እኔ ነኝ ተንከባካቢ። እንድትጎዳ አልፈልግም፣ እንዳዝን አልፈልግም እያለ ነው። ጠርጥር አብረሽ ጠርጥር፣ እውነቴን እምልህ እና እንዴት ናችሁ? ነጻነት ደግሞ ወደ ገዳም ሜዳል ይሻልሻል። ይኔ ውዴ ይሻልሻል። ከዚህ በኋላ በቃ ራስሽን ጠብቀሽ ስነ ስርዓት ያለው ቪዲዮ ስሪልን፣ አትጋጋጭብን። አስፋስት ቆርጥ ነው የተባልሽ፣ እንደውም ላይ ሳካልሽ የባስከብሮሽን አጠሻል። ነገር ግን አሁን ቤቴ በጎች እየመታችሁ እልከሰከሳለሁ ብትሉ እዛው እዛው ሄዳችሁ ታልከስከሱ። ምድራሽ ቃባጭ እው ደምቁ። እያት እያት እያት፣ ከማንደረግ ግዜ ራሱ አይታወቅም። እው ሆዷ ምን እንደሚያክል ማለት ነው ገና ገና ወር ነው፣ ሁለት ወር ገና ከተመረመረ፣ ገና ወር አልሆናትም። አሁን ልጁ የተረግዘ ወይ ካዳኔ ነው ወይ ካቤላ ነው፣ ወይ ካዳኔ ነው ወይ ካቤላ ነው። እንግዲህ አብርሽ ያሉ ልጅ ከውዱሽ ልታሳድግ ነው ማለት ነው። በመጀመሪያ ግን ሰላም ልበላችሁ እንዴት ናችሁ? የኔ ውድች፣ የኔ ማሮች፣ የኔ ፍቅሮች፣ እኔ እጅግ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። ምቀኛ ሸረኛ፣ ፈጣሪ ሆይ ከቤቴ ነቅለህ አውጣልኝ። አዎ የቅናት መንፈስ የተወጋ ይሁን። እንግዲህ ዛሬም በአዲስ ነገር ከች እያለው ደመቀና ደመቁ መጥተዋል ማለት ነው። ደመቁ ቤተሰቦቿ ጋር ሄዳለች ተብሎ ነበር ግን አልሄደችም። ለምን አልሄደችም? ታፍራለች። የሰራቸው ስራ ስለሚያሳፍራት እንደዚህ ሆዷን እየገፋች መውለጃዋ ሲደርስ አትሄድም ማለት ነው። አሁን ግን የትናት ካለችው፣ የልጁ አባት ቤትናት። የልጁ አባት ቤትናትም የልጁ አባት አዎ፣ የአብረሽ ማ አይደለም እኮ ከጠፋችሁ ኮ ቆይታ ነው የመጣችሁ። እና አብረሽ ዲኤንኤ ካላደረግ አሁን የተጠራጠርከው ነገር እውነቴን ነው፣ እውነት ነው። መጠራጠር አለብህ። ጠርጥር። ሲቀጥል ደግሞ የራሴን ህይወት ይጀምራለሁ ብላል። ከፈለገኝ ሰው ጋር ቪዲዮ መስራት ይችላል። አዎ፣ ከዚህ በኋላም አይቀርም። ብዙ ነገር ልትሰራ እንደምትችል እሷ ራሱ እየነገረች ነው። እየተጠራጠረች ነው። ምክንያቱም ሆዷ እየገፋ ነው። የሚያጠራጥር ነገር አላት። እንደው ያንተ አይመስለኝ። ምን? እውነቴን ነው። ከአንተ ጋር ከጠፋሽ ወር ሆኗት አይደል? የገና አካባቢ ጠፍታ ነበር አለ ዳኒጋ ነበር በረች አይደለም። እኔ ይመስለኛል እንደዛ ነው ምሄር ያረገዘች ብላ የመጣች ጊዜ ነው ያረገዘች። እውነቴ ነው። እስኪ ሆዷ እኮ ተገትቷል፣ እናንተ መውለጃ የደረሰ ይመስላል። ፈጣሪ ሆይ ትግስቱን ስጠኝ። ብትጠራጠር ይሻላል አብረሽ። እየና አሁን ደመቆ ለምኑ ለምኑኝ አትበይ፣ ለምኑ ለምኑኝ አትበይ። እንዲ አርፈሽ ተቀመጭ። እኔ የሚገርመኝ ነገር የአብረሽ የአቤላ ነገር ነው። እኔ በጣም እየገረመኝ ነው። አቤላ የሚያሽቃብጠው ነገር በጣም ግራ ገባኝ። እኔማ አንዳንዴማ ልዩ የልጁ አባት አቤላ ነው እንዲላሉ። እንክብካቤ ያስፈልጋታል ይላል፣ ልንከባከባት ነው ይላል። ወንድሙ ሲናገር አለምንትና እኔ ነኝ ጠበቃ፣ እኔ ነኝ ባል፣ እኔ ነኝ ተንከባካቢ እያለ ነው። እንዴት ነው አቤላ፣ ዳቦ በልትሃል እንዴ? ጠበቃ ነኝ አልክ እኮ በልትሃል። እውነቴን ነው፣ ተናገር አትደብቅ። በልተ ከሆነ አዎ በልቻለሁ፣ ይቅር በለኝ በል ከዛ ውጭ ግን ልጁን ያው አብረሽ ያሳድግላል ምንም ችግር አለ አሳስ በምክንያቱም፣ አንተ ምን አቅም አለ ምን አቅም አለ ገናም ወጭጭላነህ። እና እንግዲህ አቤላ በጣም የሆነ ተከራካሪ ነኝ ጠበቃ ነኝ ከባሏ በላይ ነው ያስባለሁ ብሏል። እንግዲህ ደብቋት የነበረ ማቤላ ነው ቤት ተከራይቶላት ይሆናል እና አብረሽ ደግሞ እያናደደው ያለው እኔ ባል እያለው ለምንድን ነው እሱ የሚከራከርላት የሚደብቃት ነውና፣ እንግዲህ ሩቲ የት እንዳለች አይታወቅም። ቦታውን አልናገርም ብላለች። እንደፈለጋችሁ እየወጣችሁ እየተደበቃችሁ እየመጣችሁ ግን እናንተ፣ እኔ ግርም የሚለኝ ነገር መቼ ነው ከጭቅጭቅ ወጥታችሁ? እንደ ትዳር እኮ በቃ ሰልች ነው መለካ እንደዚህ ነው። አሁን ከእናንተ ትዳር አሁን ምን አሁን እንደሆነ እኔ ግርም የምትሉኝ ማለት ነው። እኔ ለፍትፈታ ብዬ ነው የማያቸው ታቃላችሁ? የምፈተፍትበት ስለመፈተፍትባቸው ነው እንጅማያቸው ምናቸው አይጥሜ ምናቸውም ደስ አይለኝ። እንዲ ቅርት አድርጉን የምሬን፣ ሁለ ነገራቸው አይመቸኝም። ግን ደግሞ መፈትፈት አለብኝ። ምን ምናቸዋል መፈትፈት አለብኝ። ለፍትፈታ ያለውና አሁን እዚህ ጋር በጎቹ ቅጥል ምን ሚሉ፣ ምን አገባሽ፣ ካልተመቸሽ ለምን ታያለሽ? ምናምን ምናምን። እናንተ አመላችሁ ነው፣ እንዲ አመላችሁ ነው፣ አመላችሁ ነው። ጅልጅላ ጅልጅላን ፎላ። እቤቴ አትምጡ ብያችሁ ነበር፣ አትምጡ። እኔ ካልተመቸዋችሁ እኔን አትከተሉ። በቃ አለመከተል አለማየት እኮ ነው። በቃ እኔ ደግሞ ያየሁትን ነገር አስተያየት መስጠት የማይቀር ጉዳይ ነው። ለምንድነው ዝም ምለው? እንደፈለገኝ እናገራለሁ። እና ምን ተማራችሁ እስኪ በጎችዬ፣ የኔ በጎች፣ የኔ በጎች ምን ተማራችሁ እስኪ እስኪ ከደመቅና ከደመቁ፣ ይህን ተምረናል በሉ እስኪ። ጭቅጭቅ ነው የተማራችሁት፣ ንትርክ ነው የተማራችሁት። እንዲሁ እነሱን እኮ እያየ ሆኑ እኮ ትዳር ሲኦል እንደሆነ ነው እየገባኛለሁ። ትዳር እንደዚህ ሲኦል ነው፣ እንደናንተ ሁሌ ንዝንዝ፣ ሁሌ ጭቅጭቅ፣ ባፍንጭ ይውጣ እንደዚህ ከሆነ ሳላገባ ለምን አልቀርም እ ሁለት እስኪ ገበቀር እስኪ እንደው ይሄን ተምረንበታል በሉኝ። እነሱ ይህን ይሄንን ተምረንበታል አስተምረውናል በሉ። ምንም ነገር አልተማርኩም እኔ። አንደኛ ቤተሰብን ክብር ማሳጣት ለገንዘብ ብሎ ሰው ምንም ነገር እንደሚያደርግ ነው የተማርኩት። ነገር ቢኖር ለገንዘብ ብሎ ሰው ልብሱን አውልቆም ሊሄድ ይችላል። ክብሩን ሊጥድ ይችላል። ቤተሰቡን ሊሳደብ ሊያከብር፣ ብዙ ነገር ሊያደርግ እንደሚችል አንዳንድ አይሁዳን ሰዎች ቤተሰቦቻቸውን ተሳድበው የራሳቸውን ክብር ጥሎ ገንዘብ ያመጣሉ። ገንዘብ አምጥተው ሀብታም ሆንን ይላሉ አንዳንድ ሰዎች። እንደዛ አይነት ትምህርት ይሰጣል። ሲቀጥል ደግሞ ዝሙትን ያስተምራል። አንድ ያንዷን ሴት ማቀፍ፣ ከዛ ከሚስቱ በላይ ሌላ ሴት ሌላ ወንድ፣ እሷም ሌላ ወንድ፣ እሱም ሌላ ሴት። በቃ ፍቅር ምንም አይደለም። በቃ ወንድ ብሄድ ወንድ ይመጣል። በቃ ፍቅር አንዱ ሲወጣ አንዱ ይተካል። እንደዛ አይነት ሲጀመር፣ ፍቅር እንደዛ አይደለም ፍቅር እንደዛ ይል። አንዱ ስለሄደ አንዱ አይተካም። ፍቅር ማለት ለሚወዱ ሰው መኖር ነው። ያኛው ሰው እየበደላችሁ ከልባችሁ ካፈቀራችሁት ግን፣ ለሱ ደስታ ስትሉ ምንም ነገር ሳታደርጉ ቁስላችሁን እንደምን ብላችሁ ታገግማላችሁ። ቶሎ ማገግም እንኳን አይቻልም። የእውነተኛ ፍቅር ያፈቀረ ሰው ሰው በቃ ሰው በቃ የሆነ አንድ እሱ ሌላ ሴት ሲያመጣ እሷም ሌላ ወንድ በቃ ምንም እንጃ፣ ምንም ነገር እኔ የምማርበት ነገር አለ ብዬ አላስብም። ሲቀጥል ደግሞ ሁል ጊዜ ንዝ ንዝና ጭቅጭቅ ነው። ሁል ጊዜ ሁል ጊዜ እስኪ አንድ ቀን እስኪ ደህና ነገር እስኪ ያምጡ። ሁሌ መጨቃጨ ሁሌ መነዛነዝ። ከዛ ደግሞ ትዳር ሲባል መቻቻል የሚባል ነገር የሌለበት ስትጣል፣ ቦርሳሽን ይዘሽ ላጥ፣ ስትጣል፣ አንተም ቦርሳን ይዘህ ላጥ። ተይተው ከሷ ጋር ስጣ። እንደዛ አይደለም ሲጀመር ትዳር ማለት ነው እና አሁን እንግዲህ እኔ ወደ ቤትሽ ተመለሽ እየተባለች ነው። በፊት ተለምና ተመለሰች። አሁንም ነይ ተመለሽ፣ እኔ ተመለሽ እያላት ነገ ሌላ ሰው ሊመጣ ይችላል። ያንም ልትወጣ ነው። አዎ፣ ይመጣሉ፣ እንደሚመጡ አሁን ከአሁኑ እየነገረች ነው። ይመጣሉ ይመጣሉ እያለች ነው። ለዛኔ ተዘጋጅበት እየተባለች ነው። ሲጀመር ከዚህ በኋላ ቤተሰብ ጋር ልትሄድ አትሄድም፣ ብያችሁ ነበር እኮ አትሄድም። ብትሄድም በራ ነው የምትመጣ ብያችሁ ነበር። አልሄደችም። ሲጀመር በራ ነው የመጣችሁ። መሄድም አትችልም። ቤተሰቧ እንደዛ አርጋ መታ አሁን ልትሄድ አትችልም። በድፍረት እንዴት እንዴት ትደፍራለች? ጋይስ ያደረገው ነው ያደረጋችሁ ነገር እኮ አንዳንዴ እኮ ይሸከካችኋል፣ ይከሳችኋል፣ ክስ ይመሳል። ለምን እንደዚህ ያረክሽ እናት ለምን እንደዚህ ያልሻት አባሲን እንደዚህ አይነት ጥያቄ አእምሯችሁ ላይ ይፈጥ። ስለዚህ አትሄዱ አትሄድም ብያችሁ ነው። ይሄው አልሄደችም እና አሁንም ቢሆን የትም ልትሄድ አትችልም። ልጅህን ታሳድጋለህ፣ ያንተም ባይሆን የሌላም ባይሆን እርጉዝ ናት፣ እርጉዝ ናት። ያንተም ሆነ የሌላ ታሳድጋለች። ካላስ አለቀ። እንደዚህ አይነት ትምህርት ነው ሊያገኙበት። ከዛ ውጭ በጎቹ አትንጨርጨሩ፣ አትናደዱ።